ፕሮግራማችን ከቤተሰቦቻችን ጋር ቆይታ ያደርጋል። በተለያዩ ሚዲያዎች ላይ እየሰማነው ያየው ነው እንዳለ ነው ሁሉ በተለይ ከስደት ጋር ተያይዞ ሀገራችን በተደጋጋሚ የሰዎች ኦልሞስት ከ በጣም በርካታ ዜጎች በየጊዜው በሰው ሀገር በስደት ዋጋ የሚከፍሉባት ካላቸው ሀገሮች መካከል አንዷ የእኛ ሀገር እንደሆነች ይታወቃል። በዛ ልክ ያክል ደግሞ ስደተኞችን በመቀበል ደግሞ በአፍሪካ ውስጥ ትልቅ ቦታ ካላቸው ሀገራት መካከል አንዷ ኢትዮጵያ ናት። ኢትዮጵያ ውስጥ የሌለ የዓለም ስደተኛ የለም፣ እንደሚታወቀው ማለት ነው። ችግር ያለባቸው ሀገራት ላይ ያሉ ዜጎች በጠቅላላ ሲያስቡ ቢጠጉና ቢሄዱ ከሚወዷቸው ሀገራት መካከል አንዷ ኢትዮጵያ እንደሆነች ይታወቃል። አሁን ባለበት እንኳ ከሊቢያ ማነው ከ ከየመን ከሶሪያ ከሶማሊያ ከሱዳን ከኤርትራ ከደቡብ ሱዳን ችግር ያለበት በጥቅላላ ወደ ኢትዮጵያ ነው የሚሰደደው። ይሄ በነገራችን ላይ ኢትዮጵያ ብቻ አይደለችም። ኡጋንዳም በስደት በጣም ከሚታወቁ ሀገራት መካከል አንዷ ናት። ከዚህ ጥንት በነበሩት ከቆዩት ጊዜጊዜያቶች ደግሞ ኬንያ ነበረች እንደሚታወቀው። ግን በኬንያ ውስጥ ለስደተኞች ያለው ነገር እንደ ኡጋንዳ ወይ እንደ ኢትዮጵያ አይደለም በብዙ መልኩ ኬንያ ውስጥ ሰኪሪቲ አይሰማቸውም ስደተኞች። በዛ የተነሳ ደህንነት ስጋት ስላለ በከፍተኛ ደረጃ ደህንነት ወደሚሰማቸው አካባቢ ነው ሰዎች የሚሰደዱት። ስለዚህ በምስራቅ አፍሪካ ላይ የኬኦስ ቦታ ነው፣ የብጥብጥና የረብሻ ቦታ ነው እንደሚታወቀው እና በዚህ ቦታ ላይ ለረጅም ጊዜ ስደተኞችን በመቀበል በማስተናገር የምትታወቀው ሀገራችን ኢትዮጵያ እንደሆነች ይታወቃል። ይሄ ባለበት ደረጃ ደግሞ እንደገና ዜጎቿ የተሰደዱ በብዙ ሀገራት ላይ ዋጋ የሚከፍሉባቸው ሀገራት መካከል ደግሞ አንዷ ኢትዮጵያ ናት። ከሰሞኑን የሰማናቸው የስደት ዜናዎች ብቻ እንኳ ብዙ ሪከርድ ያለባቸው ነገሮች ናቸው። እንደሚታወቀው ሳኡዲ አረቢያ፣ እንደምናውቀው በጣም በከፍተኛ ደረጃ ለስራ ፍላጎት ሲሉ ማለትም የተሻለ ኑሮ ፍለጋና ስራ ፍለጋ በሚል በጣም በርካታ ሀገራት ዜጎች ይሄዱባቸዋል። በሳኡዲ አረቢያ የተሻለ ክፍያ፣ የተሻለ ገንዘብ አገኛለሁ በሚል ማለት ነው። በዛ ውስጥ በርካታ ዜጎች ከሚያስተናግዱ ከሚሄዱባቸው ሀገራት መካከል አንዷ ደግሞ ኢትዮጵያ ናት። ፓኪስታኑ፣ ህንዱ፣ ሌላውም እንዳለ ሆኖ ማለት ነው። ኢትዮጵያውያን ይሄዳሉ። ግን አንድ ዶክመንትድ በሚል እነሱ ያወጧቸው ህግጋት ህግጋት አሉ። የቅርብ ጊዜ ህግጋት አንዶክመንትድ የሆነ ወይም ዶክመንት የሌላቸው በሚል በብዙ ማስጠንቀቂያዎች ውስጥ በብዙ ሰዱ ማሳደድ ውስጥ ድንበር አቋርጠው በመግባት ደግሞ በጣም ብዙዎቹን በድንበር ላይ የሚገደሉ ዜጎችም ጭምር ካለባቸው መካከል አንዷ ኢትዮጵያ ናት። በየመን አቆራርጠው ያልፉና ወደ ሳውዲ አረቢያ ይገባሉ። በድንበር ከተረፉ ተረፉ፣ ከተገደሉ ተገደሉ። በዛ ሁኔታ የገቡ አንድ ዶኩመንተሪ ወይም ዶኩመንተሪ የሌላቸውን በርካታ ሰዎችን አስራለች። በዚኛው ሳምንት ማለት ነው። ምናልባትም ከ20 ሺህ በላይ ሰዎች እስካሁን ታስረዋል። በሳዑዲ አረቢያ መታሰር ብቻ አይደለም፣ በሚገርም ደረጃ ወደ 14 ሺህ የሚጠጋ እዚህ የሚጠጉ አገር ዜጎችን አሁን ባለበት ሁኔታ ላይ ወደ የሀገራቱ እየመለሰች ነው የምትገኘው ማለት ነው። አብዛኛዎቹ ከምስራቅ አፍሪካ ያውም ኢትዮጵያ ላይ ያሉ ስደቶች እንደሚበዙ እየተመለከትን እንገኛለን። እንግዲህ ያው ሁልጊዜ እንላለን እኛ ሁልጊዜ ደጋግመን እንደምንናገረው ዛሬ ኢትዮጵያ በመከራ ውስጥ፣ በችግር ውስጥ ነው ያለችው። ዛሬ የደላቸው ወይም ተደላድሎ ሀገራት ማለት ነገም ተደላድሎ በዛ ይኖራሉ ማለት አይደለም። ነገ ደግሞ ሰዎች ወደ ኢትዮጵያ የሚሰደዱበት ጊዜ ሊመጣ ይችላል፣ ደግሞ ይመጣልም እውነት ለመናገር ለምሳሌ ሶሪያ በአንድ ወቅት ላይ ከፍተኛ የኢትዮጵያን ስደተኞች ታስተናግድ የነበረች ሀገር እንደነበረች ይታወቃል። በጣም ብዙ ስደተኞች ታስተናግድም ነበር። እንደገናም ደግሞ ይሰቃዩም ነበር፣ ሶሪያ ውስጥ ማለት ነው። ሶሪያ ከተበታተነች በኋላ ግን ሶሪያውያን ተመልሰው ወደ ኢትዮጵያ ለስደት የመጡት እንግዲህ ይህን ስናስብ በመከራና በችግር ውስጥ እንኳ ሆና አይቻ ሀገር ሰዎችን የመቀበል ባህል አላት። የስደት እና በተለይ ማይግሬሽን ላይ ከፍተኛ የሆነ ታሪክ ያላት ሀገር ናት። በጥንት ዘመናትም ክርስትናም እስልምናም ወደ ተለያዩ ሀገራት ላይ ሲበተን ወይ ደግሞ እንቅስቃሴ ሲያደርግ የመጀመሪያ ምርጫ የእምነት ተቋማት እንኳ ኢትዮጵያ ናት። አይሁዳዊነትም በዓለም ላይ ከፍተኛ ነጻነት ኖሯቸው አይሁዳውያን እንግዲህ ለሺህ ዘመን ቦታ ኖሯቸው ማምለኪያ ስፍራ ኖሯቸው፣ አሁንም የኢትዮጵያን ፖለቲክስ ሁሉ ዲፋይን እስኪያደርጉ ድረስ አይሁዳውያን ከጠቢቡ ሰለሞን በኋላ እስራኤልም ደግሞ በተለይ ተበታተነች ከፈረሰች በኋላ የመጀመሪያው ዙር ባቢሎናውያን ካፈረሱ በኋላ በዛም ቀደም ብሎ ደግሞ በጠቢቡ ሰለሞን ዘመን በከፍተኛ ደረጃ አይሁዳውያን መጠጊያ ማረፊያ ይዘው ኢትዮጵያ ውስጥ ብዙ ኖረዋል እንደሚታወቀው ማለት ነው። እና እዛም በነበረበት ጊዜ በተለይ ባቢሎን መጥተው ካፈራረሷት በኋላ ኢየሩሳሌምና እስራኤልን ካፈራረሱ በኋላ የዛ ሰዓት ላይ ተከፋፍላ ነበር እስራኤል የነበረችው። ስለዚህ የተከፋፈለችው እስራኤል ግማሽ አካሉ ወደ እዛው ባቢሎን ወይም ኢራቃውን ያለችበት ተግዘው ተወስደው በባርነት ቁጥጥር ስር በወደቁበት ሰዓት በደቡብ አቅጣጫ የነበረው የኢየሩሳሌምና መሰል ክፍሎች ላይ የነበሩት ሕዝቦች ደግሞ አብዛኛዎቹ ወደ ኢትዮጵያ ነበረ ማለት ነው ፍሎ ያደረጉት የፈለሱት፣ ወደ ኢትዮጵያ በፈለሱበት ሰዓት የዛ ሰዓት ኢትዮጵያ ግዛቷም እስከ የመን ምናምን የነበረበት ሰዓት ስለሆነ ኢትዮጵያ ነው የተሰደሩት፣ ይመጡት በየመንም አቅጣጫ ላይ ብዙ ሰፍረው እንደነበረ ይታወቃል እና ያ ስደት አይሁዳውያንንም በዓለም መሸሸጊያ እንድታገኝ ካደረጉት ሀገራት ትልቁን ቦታ ምትይዘው ኢትዮጵያ እንደሆነ ትታወቃለች። ክርስትናም ከተነሳ በኋላ የዛሬ ሁለት ሺህ ዓመት ጌታችን ኢየሱስ ክርስቶስ ወንጌል ከሰጠን በኋላና ያንን ወንጌል ሐዋርያት ይዘው በየዓለሙ ስብከት ከመውጣታቸው ገና ኢየሩሳሌም በነበሩበት ሰዓት ወንጌል ለመጀመሪያ ጊዜ ኢትዮጵያ ውስጥ ነው በጃንደረባው ማካኘት የገባው እስራኤላውያን ላይ የነበሩት እንደዛ የክርስቶስ ሐዋርያት ደግሞ መሰደድና መበተን ወንጌልን ደግሞ በእግር ለዓለም በመርከብ በምን እያሉ መበተን በጀመሩበት ሰዓት ክርስትናም ሕይወት ዘርቶ በዓለም ላይ ኢንፍሉወንስ በፈጠረበት ሰዓት የመጀመሪያ እንደ ሀገር ክርስትና የገባው ኢትዮጵያ ውስጥ ካሉ ሁለት ሀገራት ናቸው። አክቹዋሊ ግን አንደኛዋና ትልቋን ቦታ ምትይዘው ኢትዮጵያ እንደሆነች ትታወቃለች፣ በመንግስት ደረጃ ክርስትናን የተቀበለች። ይሄ ማይግሬሽን ነው ስፕሪቹዋል ወይም ደግሞ መንፈሳዊ የሆነ ስደት ነው። ከዛ ምስልም እናም በአለም ላይ የተነሳ ጊዜ ከጌታችን ከኢየሱስ ክርስቶስ ውለትና ትንሳኤ ስድስት መቶ ዓመታት በኋላ ኦልሞስት ኔርሌ ወደ ስድስት መቶ ዓመታት ሲሆን ነቢዩ ሙሐመድ በተነሱ ሰዓትና ተከታዮቻቸውን ማፍራት በጀመሩበት ሰዓት በወቅቱ ከአይሁዶቹ ጋር ከፍተኛ ጠብ ስለነበረ ስደት የነበረው ወደ ኢትዮጵያ ነው። ተከታዮቻቸውን የላኩት ወደ ኢትዮጵያ ነው። እያንዳንዱ አለም ላይ የነበረውን ታሪክ ካጠናን ይቺ ሀገር ለስደተኞች እግዚአብሔር ያዘጋጃት ምድር እንደሆነች ታያለች ማለት ነው። ታሪክ ብዙዎቹን ስታይ ነው ኢቨን በበረዶ ዘመን ይህ እንግዲህ የኛ አይደለም። ራሳቸው ሳይንቲስቶቹ ጽፎ ያስቀመጡትን የበረዶ ዘመን ላይ ዓለም በጠቅላላ በበረዶ በተመታሽ ሰዓት ላይ ምንም ቦታ መርገጫ እንግዲህ ልብ ንበል። ሜዲትራኒያን የዛ ሰዓት ላይ ሙሉ በሙሉ በረዶ ነው የነበረው። ሜዲትራኒያን ባህር፣ የህንድ ውቅያኖስ፣ የቀይ ባህር የሚታየው ምድር ውሃ የተባለው በጠቅላላ ወደ በረዶ ተቀይሮ ሰዎች በበረዶ ላይ ወክ እያደረጉ ነበረ የሚሄዱት ማለት ነው። ስለዚህ መጀመሪያ የሰው ዘር ማይግሬሽን ከኢትዮጵያ የተነስቶ አለም ላይ ተበትነዋል። ያው የሰው ዘር መገኛ ኢትዮጵያ ናት፣ ሳይንስን ያምናል። ከዛ በኋላ እንደገና ተመልሰው በበረዶ ዘመን ላይ ማይግሬት ያደረጉት ብዙ ሰዎች ኢትዮጵያ ላይ እንደሆነ ይታወቃል ማለት ነው። ለምን ሲባል የኢትዮጵያ አየር ንብረቱ የዛ ሰዓትም ለሰው ፍጥረት ተስማሚ የሆነ ከሌሎች ሁሉ በረዶ ሲመታቸው አብዛኛ በበረዶ ያልተመቱ ለምሳሌ አሁን ላይ በጥናቶችም እንደተቀመጠው የራስ ዳሸን የባሌ ተራራዎች ከፍተኛ ስደተኞች ይኖሩበት እንደነበረ፣ ይሄው ፊዚክሊ ገብቶ ማንበብ ይቻላል። ይሄ ማለት የሳይንቲስቶቹ ጥናቱ ውጤት ነው። ለምንድን ነው ዓለማት ላይ ችግሮች በተፈጠሩ ሰዓት ላይ ወደ ኢትዮጵያ አገራት ሰዎች የሚሰደዱት? ለዚህም ነው በኢትዮጵያ በባህሪዋ የተለያዩ ዘር ሀረጎች ውቅር ወይም ደግሞ ዥንጉርጉር ተፈጥሮ ያለበት ተመሳሳይ ተቀራራቢ መልክ ግን ዥንጉርጉር ኔቸር ያላቸው የዓለም ሕዝቦች የተውጣጡባት ሀገር ናት። ለዚህም ነው ልክ እንደነ አሜሪካዎቹ ቢስማሙ ኖሮ ኢትዮጵያዎቹ ኢትዮጵያውያን ብሔርተኞች ማለትም ይሄ ጽንፈኞች፣ የሃይማኖት ጽንፈኞች የዘርና የቀለም ጽንፈኞች ጭንቅላታቸው በጽንፍ የተበላሸ እነዚህ ሰዎች ቢያውቁበት ኖሮ እና ቢስማሙ ኖሮ ይቺ ሀገር ማለት አሜሪካዎቹ እንደተቋቋሙት ማለትም አሜሪካ ላይ ስ የአሜሪካ አወቃቀርም አደራድሩም ስታይ የአንድ ወጥ ማህበረሰብ ቦታ አይደለችም አሜሪካ። የተለያዩ ዓለም ላይ ያሉ ማህበረሰቦች ወደ አንድ ተሰባስበው የመሰረቷት ሀገር ናት አሜሪካ። ቫራይቲ ኦፍ ማይንድስ፣ ቫራይቲ ኦፍ ፎትስ። የተለያዩ የሀሳብ ልዩነቶች፣ የተለያዩ እምነት ልዩነቶች፣ የተለያዩ አስተሳሰብ ልዩነቶች፣ ቀለም ምኑ በጠቅላላ ዘር፣ ቀለም የተዋቀረባት ናት አሜሪካ ማለት ነው። አሜሪካ ይሄ ጥበብ ስለገባት ማለትም በተለያዩ ማህበረሰብ ውቅር ላይ የተመሰረተች ሀገር መሆኗ ስለገባትና ኮንስቲትዩሽን ህገ መንግስቷንም ሌሎችንም ነገሮች በጠቅላላ ቤዝ ያደረገችው የመሰረተችው እዚህ ፋክት ላይ ስለሆነ ሲቪል ዋር በተነሳበትና እርስ በርስ ጦርነት እንኳን በተነሳበት ጊዜ ይሄንን መሰረት በማድረግ ፎር ፋዘርስ የእነሱ የቀደሙት አባቶቻቸው ተሰባስበው ነው እኛ የተዋቀርነው በኮሎኒስ ቢሆንም ወይም ደግሞ የእንግሊዝ የቅኝ ግዛት ስፍራዎች ሆነን ቢሆንም አሁን ከእንግሊዝ ፓርላማ ነጻ ወጥተን የራሳችንን ወጥ የሆነ መንግስት መስርተን በሰላምና አብሮ በመስራት በመለወጡ ውስጥ ማለትም ልዩነታችን እንዳለ ምክንያቱም ልዩነት ቫራይቲ ነው ውበት ነው ውበት እንጂ መገዳደያ መሆን የለበትም፣ የሚለው የበሰለ ጭንቅላት በመያዛቸው የዛ ሰዓት ላይ በዛ ስምምነት ላይ መሰረት ያደርጓት አሜሪካ ዛሬ እንዲ በዛ ሰዓት ባይስማሙ ኖሮ ዛሬ ቼ አሜሪካ ሀያል አትሆንም ነበር። ሀያልነት በልዩነቶች መግባባት፣ በአንድነት የጸና ኃይልን መስራት ላይ መሰረት ያደረጋል ማለት ሁሉ ጊዜ ልዩነት መገዳደያ ሊሆን አይገባም። ምክንያቱም በቤተሰብ እንኳ ባልና ሚስ መካከል ልዩነት አለ፣ ያስተሳሰብ አለ፣ ያመለካከት አለ፣ የብዙ ነገሮች ልዩነት አለ። ኢቭን አስር አስራ አምስት ቤተሰብ ባለበት ቤተሰብ ውስጥ ከአንድ እናት ከአንድ አባት የተወለዱ የተለያዩ ልጆች እንኳ መጨረሻ ላይ የተለያየ የልዩነት ያለው ሀሳብ ይዘው ሊመጡ የሚችሉበት አውድ ሰፊ ነው እንደምናውቀው ማለት ነው። ስለዚህ ይሄ ባለበት ደረጃ ላይ ቤተሰቡ ግን አልተገዳደለም። ለምን በዘር ተያይዘናል ብሎ ስላሰበ ነው። እንዲህ አይነት አስተሳሰብ ኢትዮጵያውያን ውስጥ ቢኖር ኖሮ ዛሬ ላይ ቅመሙን ብናቀውና ቢገባን ኖሮ በጣም ሀያል ሀያል ሀያል ፓወርፉል መሆን የምትችል አገር ነበረች ማለት ነው። ስለዚህ ጠላቶች ሁሉ ጊዜ ኢትዮጵያን ማጥቃት ማጥፋት የሚፈልጉ ሰዎች ሁሉ ጊዜ የሚመለከቱት ልዩነታቸው ምንድን ነው፣ ጥናት የሚሰሩት ዋት ኢዝ ዘ ዲፈረንስ ዜይ ሃቭ ኦልሬዲ ላይድ ኦን እና የተመረክዙበት እንደገና ልናገዳድላቸው ምንችልበት ልዩነት ምንድን ነው ብለው ልዩነታችንን የሚያዩት። ግብፅ ለምሳሌ ሁሌ ጊዜ ስታይ ምንድን ነው የሚለያያቸው? በብሔረሰብ ላይ ኦኬ። ከተለያዩ በመካከላቸው ላይ የሚያገዳድላቸውን ሀሳብ ለምን አንሰጥም? ስለዚህ በእሱ ሲታገሉና ሲፋጠጉ እኛ የምንፈልገውን ነገር ኢንፍሉንሳችንን ይዘን እንቀጥላለን አሉ። ለባለፉት መቶ የሚጠጉ አመታት ላይ ግብጾቹ ይህን ቁማር ሰርተውብናል። በዚህም የተነሳ ይህን ልዩነታችን ላይ መስረት ያደረገ መፈልቀቅ የሚሰጥ አጀንዳ ሰጡን ማለት ነው ስለዚህ ምንድ ነው ልዩነት አሜሪካዎቹ ለምን ስማርት ሆኑ ኢትዮጵያውያን ለምን ስማርት አልሆኑ ቢባል አሜሪካውያኑ ልዩነታቸው ላይ ጠላት ሊነሳባቸው እንደሚችል ስላወቁ አሜሪካዎቹ ብቻ አይደሉም ባይዘ ወይ ቻይናዎቹም ህንዶቹም ጭምር ማለት ነው ህንድ ከአንድ ሺህ ምናምን አምስት መቶ በላይ ብሔር ብሄረሰብ ያለባት ሀገር ናት የተለያየ ብሔረሰብ ግን በመካከላቸው ልዩነታቸውን መገዳደያ ሊያደርጉባቸው ስለነቁ ጭንቅላታቸውን ስማርት አደረጉ። ልዩነታችን አሁን ዝ ጋር ነው። ቻይናዎቹም ብዙ ልዩነት ነው ያላቸው። ቻይናዎቹም እኮ አንድ ብሔረሰብ አይደሉም፣ በጣም ብዙ ብሔረሰብ ያለባቸው ህዝቦች ናቸው። ነገር ግን ልዩነታችንን መሰረት አድርገው ጠላቶች ሊያገዳድሉን ስለሚችሉ ጎበዞ ንቃ ብለው ጭንቅላታቸው በጣም ቆንጆ ስለሆነች በዛ ዙሪያ ላይ ነቁ። በ ሌላ ነገር የለም። ኢትዮጵያውያንም የተለያየ ቫራይቲ ህዝቦች ያለባት ሀገር ናት። ልዩነቱ ምንድን ነው? ልዩነታችንን መሰረት አድርገው ያገዳድሉናል ስለዚህ፣ ንንቃ የሚለው ላይ ጭንቅላታችን የፈዘዘና የደነገዘ ነው። በቃ ይሄ ነው ልዩነቱ፣ እዚህ ጋ ነው። በልዩነታችን ምክንያት ሊያገዳድሉን እንደሚችሉ ጭንቅላታችን ቢሰለጥንና ቢገባን ሻርፕ የሆነ ጭንቅላት፣ በቃ እሱ ጋር ነው የኛ ጭንቅላት መገምገም ያለበት ማለት ነው። ስማርት የሚባል ሰው ልዩነት እንዳለ ከተረዳ በልዩነት መካከል መፈልቀቅ እንዳይፈጠር ስማርት በሆነ ትልቅ ብስለት ባለው መልኩ ማኔጅ የሚያደርግ ነው። አየሽ፣ ስለዚህ ይሄ ብስለት የለውም አሁን ያለው ጀኔሬሽን። የጥንት አባቶቻችን በምን በለጡን? በዚህ ስማርትነስ በለጡን። ለምሳሌ ከመቶ ዓመታት በፊት ኢትዮጵያ ላይ ልዩነቶች ነበሩ፣ ስቲል ምዕራባውያን የዘሯቸው ልዩነቶች ነበሩ። ለምሳሌ አፄ ዮሐንስ፣ አፄ ምኒሊክ፣ እንደገናም ደግሞ የእንትና አካባቢ ንጉስ፣ የእንትና አካባቢ ንጉስ፣ ነገስታቱ በአካባቢ ላይ ተከፋፍለው ልዩነት እንደነበራቸው ያውቃሉ። ነገር ግን ልዩነታቸው ለጠላት ክፍተት እንዳይሰጥ አድርገው የዘጉ ብልሆች የነበሩ አባቶች የነበሩበት ዘመን ነው። የዛ ሰዓት በልዩነታቸው መፈልቀቅና መገዳደል እንዳይኖር የምዕራባውያኑ ፕሮፖዛል የዛን ጊዜ ግልጽ ነው። ምክንያቱም ቅኝ ግዛት ዘመን ነው። በቅኝ ግዛት ዘመን ላይ ዓለም ላይ ቅኝ ግዛት አስተሳሰቡ ምዕራባውያኑ መጀመሪያ የዛሬ 500 ዓመት 600 ዓመት አስተሳሰቡን እንደ ፊሎሶፊ አድርገው ከተቀበሉት በኋላ ከፋፍሎ መግዛት ማለትም ለመግዛት መከፋፈል። ይሄ ዴሞኒክ ነው፣ አጋንንታዊ አካሄድ ነው። ሰው አጋንንታዊ ነገር እንደሆነ ገብቷቸዋል፣ የቀደሙት አባቶቻችን ማለት ነው። ፈረንጆቹ ምዕራባውያኑ የአጋንንቱ መንፈስ ከተቀበሉት በዛ ላይ እንዲሰለጥንባቸው አስተሳሰቡንም በዛ ላይ ቤዝ ማድረግ ከጀመሩ በኋላ ተለያዩ ተለያዩ ኢምፓየሮቻቸው በጣም ግዙፍ ኢምፓየር ነበራቸው። ኢምፓየሮቻቸው ፈራረሱ። የኦቶማን ቱርክ ኢምፓየር ተነሳ። የኦቶማን ቱርኮቹ ሰለቀጧቸው። ለምን ሲባል፣ ልዩነታቸው መካከል ገቡ ማለት ነው። ስለዚህ ያንን አስተሳሰብ እነሱ ይዘው ጸኑ። ስለዚህ ከፋፍሎ መግዛት የሚለውን የቅኝ ግዛት ዘመን አስተሳሰብ ይዘው መጡ። ስለዚህ ይሄ ቦታ የእኔ ነው፣ ያ ቦታ ነው፣ ያ ቦታ ያንተ ነው። አንድ የነበሩ ኬንያና ኡጋንዳ እንደ አንድ መኖር የሚችሉ የነበሩት ማህበረሰቦች ይሄ ኬንያ ነው፣ ያኛው ኡጋንዳ። ከፋፍሎ ልክ ሰውን ስትከፋፊው ለመገዛት ይመቻል የሚለው አስተሳሰብ አጋንንታዊ አስተሳሰብ ነው። ሰዎች በከፋፈልቻቸው ጊዜ ለመግዛት ይመቻል የሚለው አስተሳሰብ ላይ ግን ለመንቃት አጋንንታዊ ዲዛይን ስለሆነ መንፈሳዊ እውቀት ይፈልጋል። ያ መንፈሳዊ እውቀት ጭንቅላት ይፈልጋል። ማይንድ ይፈልጋል። ሻርፕነስ ይፈልጋል ማለት ነው። ሻርፕ እይታ ይፈልጋል። ምክንያቱም ሁሉ ጊዜ ሊያጠቃሽ የፈለገ ሰው በመለያየት ውስጥ ነው የሚገባው። ለምሳሌ በኔና ባንቺ መካከል ያስተሳሰብም የምንም ልዩነት እኮ ይኖራል። በኔና ባንቺ መካከል ያለው ያስተሳሰብ ልዩነት ግን እንዳይለያየን በጥበብ እኔ ምልሽን ትደሰሚኛለሽ፣ አንቺ ምልሽን በመድማመጥ የምንሄድበት ርቀት ለብዙ ነገር እንዳይመች ይሆናል ማለት ነው። ይሄ ሻርፕነስ ይፈልጋል፣ ጭንቅላት ይፈልጋል። ሰዎች ረጅም ጊዜ አብረው መኖር ይችላሉ፣ በተለያየ ነገር እንኳ አብረው መኖር ይችላሉ፣ የግድ መስማማት አይጠበቅባቸውም። ይሄ ባለበት ስለዚህ ይሄ ባለበት መለያየት መፈልቀቂያና የመውደቂያ መንገድ ሊሆን አይገባም ልክ እንደ መሬት መሬታችን በመለያየቷ ማለት መሬት መናወጥ የሚፈጠረው በመካከላቸው አንዱ መሬት ምንጣፍ ከሌላኛው መሬት ምንጣፍ ጋር በመለያያ ሰዓት የሚገጫጩት ነገር አገርና አለም ያጠፋል አየሽ መሬት ማሰብ ስለማትችሉ እንደዚያ ያደርገች እንዴት እኛ ማሰብ ይከብደናል በተለያየንበት ነገር ላይ ሊገድሉን እንደሚችሉ በተለያየንበት ነገር ላይ እንደ ግብፅ ያሉ ጠላት ሀገሮች በቃ ሁሉ ጊዜ የዘላለም ጠላት ማለት ነው። ምክንያቱም በአባይ ጥቅም ላይ የተመሰረተች ሀገር ናት። ስለዚህ ጥቅሟ ይህ አባይ ወንዝ ነው። ጉሮሮይን የያዘችው ኢትዮጵያ ነው ብላ ስለምታስብ ለእኛ መልካም የማያስቡ የእንግሊዞቹም ቀኝ ገዢዎቹም ራሳቸው ማለት የግብፅ ቀኝ ገዢዎቹም የእኛም ፖለቲካ የሚያራምዱ ሰዎች ይህንን እንዴት መረዳት ይከብዳቸዋል? መንግስት ቢሆን ተቃዋሚ ቢሆን እንዴት ይህን መረዳት ይከብደዋል? ይሄ እኮ ጠላት የሚባለው በጠቅላላም ይተኛልን አይደለም። ሶማሊያ ይታወቃል እኮ ሶማሊያ የጥንት ጠላት ናት። መቼም መቼም ሶማሊያ ልማተኛለ ህይወት ቢኖራትና ኃያል ሆና ብትቆም ኖሮ ሶማሊያ ለኢትዮጵያ በፍጹም የማተኛ ሀገር እንደሆነች ይታወቃል። ምክንያቱም በብዙ መልኩ የሚታወቅ ታሪክ ያለ ስለሆነ ማለት ነው። እነዚህ ምናልባት ከጎረቤት ሀገር በጣም ቅንና ለኢትዮጵያ በጣም በጎነት ያላቸው ኬንያውያን ናቸው። እንደሚታወቀው ሰላም፣ እስከዛሬ ዛሬ ግድን በግጭት እንኳ ያሌለበት ሀገር ሶ ለምንድን ነው ይሄ ነገር ሊነቃና አእምሯችን ሊሰራ ያልገባው ስንል በመለያየታችን ላይ ሊበታትኑን ወይም እንዳንጸናና ኃይል እንዳይኖረን ሊያደርጉ የሚችሉ አካላት እንዳሉ ጭንቅላታችን የዘገየና ሊጠመቅ የሚገባውና ጭንቅላታችን በጣም በጣም የሚያሳዝን ደረጃ ላይ ያለን መሆናችን ይሄ የሚያሳውቅ ነው ማለት ነው። ሁሉ ጊዜ አለማት ሀያሎ ነው የቀጠሉት። አሁን እስካሁን ሩሲያ እኮ ሩሲያ እኮ ማለት ፌዴሬሽን ናት። ሩሲያ እኮ ማለት ፌዴራል መንግስት ናት አደለ? የተለያዩ ብሔረሰቦች ያሉባት ሀገር ናት። ነገር ግን የገባቸው ነገር ቢሆነው ሶቪየት ዩናይትድ ማለት ዩኤስኤስአር ወይም ሶቪየት ህብረት የወደቀችው በተለያዩበት ስንጥቃቸው ምዕራባውያን ገብተው ዩክሬንና ዩክሬኖቹ ከዛ ሲወጡ ሌሎቹም ዛ ሲገነጣጠሉ በዚህ ደረጃ ላይ ሶቪየት ህብረት እንደፈራረሰች፣ አሁን ያለችው ሩሲያ ታውቃለች። ጭንቅላታቸው ሻርፕ ስለሆነ ልዩነታችን እንዳለ ነው ብሄር ብሔረሰብ የተለያየ ነው፣ ግን በጋራ ባለን ጥቅምና በንትን ሀይላችን ላይ ጠንክረን መስራት አለብን አሉ። የዓለም ሀያላን ናቸው። አሁን ላይ የዓለም ሀያላን የሆኑት ሀገራት በጠቅላላ ይሄ ሲክሬት የገባቸው ናቸው። አሜሪካዎቹ ጋር ልዩነት አለ። ስቲል ካሊፎርኒያ ውስጥ ያሉ ፖለቲከኞች መገምጠል የሚፈልጉ ለራሳቸው ሀገር መሆን እንፈልጋለን የሚሉ ቋሉ ግን እንደማይጠቅምና አብሮ መኖር ሀያል እንደሚያደርግ የተረዱት በጠቅላላ ሀያል ናቸው። ሶ ይሄ ነገር እንዴት እንዳልገባን እንዴት ጭንቅላታችን እዚህ ዙሪያ ላይ መስራት እንዳልቻለ ሰዓት ሁልጊዜ ያሳዝነኛል። ለማንም ፖለቲከኛ ለማንም መንግስት፣ ለማንኛውም ባለስልጣን ብለን የምናሸረግደው የምናሸበሽበው ነገር የለንም። ለእውነታ ነው። እውነታውም እግዚአብሔር ነው። እግዚአብሔር ደግሞ ይሄ ለዚች ሀገር ግሬስና ሞገስ ሊሰጣት ብሎ ያለ አምላክ፣ ሁል ጊዜ ብንተባበርና አብረን ብንኖር ብንፈቃቀር ሊያመጣ የሚችለውን ሽልማት ራሱ እግዚአብሔር ነው ያውቀዋል። ምክንያቱም እግዚአብሔር በባህሪው ሰዎች እንዲለያዩ የሚፈልግ አምላክ አይደለም። ሰዎች በማህበር ቢሆኑ አብረው ቢሆኑ መልካም እንደሆነና በመካከላችሁ እኔ እገኛለሁ፣ አንድም ሁለትም ሶስትም ሆና በስሜ ብትሰበሰቡ እኔ በመካከላችሁ እገባለሁ አለ እገኛለሁ አለ። ብትለያዩ አለ ሰዎች ሲለያዩ እግዚአብሔር በጣም ደስ ከማይላቸው የማይለው ባህሪያት መካከል መለያየት ነውና ይሄንን መሰረት አድርጎ ማሰብ ያስፈልጋል። ሶ በብዙ ስደት ውስጥ ከኢትዮጵያ ወጥተው ተሰደው በጣም ብዙ ኢትዮጵያን ዋጋ በሚከፍሉበት በዚህ ዘመን ላይ ምክንያት ሲባል መለያየታችን ለዜጎች እንኳ አልሆነም እየተሰደደ በባህር የሚበላው በጣም ብዙን። መለያየት በሀሳብ መፈለቅ ማለት ልዩነት እንዳለ ነው። በልዩነት ግን ልንገዳደል አይገባም ማለት ነው። ሶ በባለፈውም ሀገር ላይ መሰረት አድርገን ስናወራ ይሄንን ደግሞ በደንብ አድርገን ልንመለከት እንደሚገባ ማሰብ ያስፈልጋል በዚህ ዘመን ላይ እንዳለ ትውልድ ነገ ደግሞ ታሪክን አስረክበው እንደመሄድ ደግሞ ዛሬ ላይ ቆሞ ነገን በማሰብ የተሻለውን ነገር ለሚቀጥለው ትውልድ ለማስተላለፍ የተረከብነውንም ነገር ደግሞ እንደ አደራ ሀገር አደራ ናት። ሁላችን በሽግግር የተቀባበልናት ይዘናት ሄደን ደግሞ ለሚቀጥለው በተሻለው መንገድ አሻግሮ የመሄድ ግዴታም ስላለብን ከዛ ሁኔታ ጋር ተያይዞ በደንብ ልንነቃበት የሚገባ ሀገር፣ በዚህ መንገድ ትውልድን አስመልክቶ ዋጋ እየተከፈለበት ያለ ሂደት ስለሆነ ጥንቃቄ እንዲኖር ያስፈልጋል። ኖርማል ሀሳቡን እያወ ሞራ ሰሞን ሰሞኑን አንድ የተለቀቀ ፕሮግራም ነበር፣ በእኛ የሶሻል ሚዲያ ቻናል ላይ ና ከዛ ጋር ከታሪክ ጋር ተያይዞ አንድ መምህር መምህር ነጋ ጋር ጥሩ ቃለ መጠየቅ ወይም ደግሞ ቆይታ አድርጋችኋል። ክፍለቱም ይለቀቃል። ና እዛ ላይ አንድ ሀሳብ ስታነሱ ነበረ እንኳን በማዕከላችን ያሉ ነገሮች ክፍተት ተደርገው ተነስተውብን እዛን መሰረት አድርገን እርስ በእርስ ጥላቻን፣ መከፋፈልን፣ መገፋፋት ላይ ልንደርስ ይቅርና የእኛ ያልሆኑ ታሪኮችን እንኳን ነጮቹ የኛ ነው በሚል ታሪኮችን ይዘው የራሳቸው አድርገው ሰንደው ካቆዩት በእኛ ያልሆኑ ታሪኮችን እንኳን የራስ ለማድረግ መታገል ያስፈልጋል ከሚል ጋር ተያይዞ አዳም ኢትዮጵያዊ ነው የሚሉ ሀሳቦች አሉኝ። ነገሮች መላምት ናቸው ወይስ እውነታ ከታሪክ አንጻር የሚል በጣም ቆንጆ የሆነ ውይይት ሀሳቦች ተለቀዋል። ክፍል ሁለትም፣ ከሰሞኑ ወይም ደግሞ ዛሬ ወይ ነገ ወደ እናንተ ይደርሳል። ና እንኳን ባለን ክፍተት ላይ የእኛ ባልሆነ ነገር ላይ እንኳን ለራሳችን ለማድረግ ለጥንካሬ አብረን በጋራ ማስቀጠል የሚችል ኢትዮጵያዊነትን በሀያልነት ከፊት ለፊት ሊያቆማት የሚችለውን ነገር መስራት ባለን ሰዓት ላይ ልዩነትን ብቻ ከፊት ለፊት ይዘን እየሄድ ነው። በዚህ ላይ እንግዲህ በተለይ አሁን ላይ ሶሻል ሚዲያው በጣም ትልቅ አስተዋጽኦን እያደረገ ነው። ሀገርን ለወይም ደግሞ የጥላቻን ሀሳብ ለመከፋፈል ያሉ ሀሳቦችን ትንሽ የተለየ ኢትዮጵያዊነት መልክ የሌላቸው አሊያም ደግሞ ድንበርን ምልክት ያደረጉ የኔ የኔ የሚሉ ሀሳቦች ሲነሱ በደንብ አድርገው ይጫጫኋሉ። እኚህ ደግሞ ትውልዱ ላይ ሀገር ላይ ጥሎት የሚሄደው አስከፊ የሆኑ ነገሮች በጣም ብዙ ናቸውና በኃላፊነት መስራት እንኳን ባንችል ቢያንስ ሀገርን እንደ ሀገር ወዳድነት ውስጥ መክተት የሚችሉ የተወሰኑ ሀሳቦችንም አንጸባረቅ ቢቻል መልካም ነው የሚለውን በዛው አስፍሮ ለማለፍ ነው። ግን ከቻላችሁ በሶሻል ሚዲያችን ላይ ያለውን ይህንን ቆንጆ ከታሪካ ተያይዞ መንፈሳዊነትን የኢትዮጵያን ታላቅ ሀያል ሀሳቦችና ታሪኮችን የተሰነደበትን በምስል የታገዘ ሀሳብም እንደተከታተሉት በዛው ለመጠቆም ነው። የአጋሮቻችን ምልክቶች አሉት። ትንሽ ሀሳቦችን በልና ወደዛ አልፋለሁ፣ ሰዓት ለመጠቀም ብዬ ነው። እውነት ለመናገር ልክ ነው። ይሄ በጣም መሰረታዊ የሆነ ነገር ነው። ሰዎች እንኳን አይደለም የእኛ የሆነውን ነገር እነሱ የእናንተ ታሪክ ነው እያሉ የነገሩን ነገር ይቅርና እነሱ ታሪክ ክሬት አድርገው ነው ታሪክ እየፈጠሩ የራሳቸውን አድርገው እየወሰዱት ያሉት። የእኛንም ታሪክ ወስደው የራሳቸው እያደረጉ ነው ያሉት። ሰው የሰው ዘር መገኛና ከተባለ ኢትዮጵያ እነሱ ካሉን ያን መሰረት አድርጎ የራስ ማድረግ ብልሃት ነው የሚለውን ለመጠቆም ነው።